ሰላም እንዴት ናችሁ? ውድ ኢኒሻል ሚዲያ ቤተሰቦች እንዴት ሰንብታችኋል? ዛሬም እንግዲህ ለየት ያሉ ቪዲዮችን ከየትም ከየትም ብለን ለእናንተ ለውድ ተመልካቾቻችን ስንል ለቃቅመን አምጥተናል። ፈታ ዘና ትሉበታላችሁ፣ እንዲሁም ትማርቦታላችሁ። ታዲያ እንደተለመደው ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ መጀመሪያ ቪዲዮ እንሄዳለን።

እንዲህ እኮ ነው የነሰነሽው? ወይ ወዝ የለሽ ወይ መልክ የለሽ ወይ ለዛ ያለሽ። መካሪ ያጣ ሰውና ክትባት ያመለጠው ውሻ አንድ ነው፣ ሲንዘላዘል ነው የሚኖረው የሚባለው ለካ ውነት ነው። ሰብሰብ እያደረጋችሁ በአካባቢያችሁ ለሚገኘው የእንስሳት ሐኪም ስጡ፣ እሱ መላ ያወጣል። ቅጠሉንም ምኑንም ጨቅጨቅ አድርጎ ወይ የሚወጋውን ነገር ወቅቶ ከወዳቅሎ አይመልሳታል። እኛ በኑሮ ውድነቱ እንበድ ወይስ የሚያግዱትን እንሰብስብ? እንደዚህ አይነቶችን ራቅ አድርጓችሁ ስቀሏቸው። ስቀሏቸው ስል ሲል አደለም ደግሞ። ከልጆች መራቅ አለባችሁ። ስልክ ስለያዛችሁ ብቻ ያማረባችሁ እየመሰላችሁ እዚህ እየመጣችሁ ዊኒ ዊኒ እያላችሁ ጉልበት የመሰለ ፊታችሁን እኛ አታስቁብን እኛ በቃን፣ መሮናል። ከኢትዮጵያዊነት እና ከባህላችን ያፈነገጠ ጉዳይ ስለሆነ ይህ ነገር በአንክሮት ሊታሰብበት ይገባላለሁ። እባካችሁ ሁላችሁም ኮፒሊንክ ሼር ና ዩት በማድረግ እንዲሁም ሪፖርት ይደረግ በመሆኑ ጠፍቻለሁ። ኮፒሊንክ አድርጉት፣ ወዳችኋለሁ። ቴንክ ዩ። ከእኔ ጋር ከተጣልና እኔን ጋጣ አድርጉትም ስለሚያውቅ ከአንድም ሶስቴ ልጅን ምላጭ ነበር የዋጠብኝ ሙሉ ፓኬት ምላጭ

ተረት ነው የሚመስለው። እስቲ ወደ ቀጣይ ቪዲዮ፣ ለማንኛውም ሌላም ጥያቄ አለ እንጠይቃለን። ለእነዚህ ልጆች መልስ መለሰላቸው። ወንዶች ለምንድን ነው ትዳር የምትፈሩት? እውነተኛ ወንድ ተዳረን አይፈራም። በተለይ እግዚአብሔርን የሚፈራ እግዚአብሔርን የሚያከብር ወንድ፣ አንድ ሴትም ብቻ የሚፈልግ ወንድ ተዳረን አይፈራም። ወደ ሁለተኛ ጥያቄ። እኔ ጥያቄ ደግሞ ለምንድን ነው ሎቲ የምታረጉት? ሎቲ የምታረጉት ሎቲ ከሆነ እኔ አድርጌ አላውቅም ምናልባት አንቺ ከሚያደርግ ወንድ ጋር ነው እንዲህ የምትይው ማለት እየተናገርኩሽ መጥፎ ነገር አይደለም ግን እኔ እንጃ ሎት የሚያደርግ ወንድ ይለፈኝ ጥያቄ የኔ ጥያቄ ደግሞ ለምንድን ነው ከብሬክ አፕ በኋላ ጂም የምትገቡት ወንድ ልጅ ጂም የሚገባው ራሱን ለመቀየር ሜንታሊቲውን ለማሳደግ ከብሬክ አፕ በኋላ ጂም ከገባ ለአንቺ ብቁ እንደሆነ አይሰማውም ማለት ነው የራሱን መለወጥ አለብኝ ብሎ ያምናል ግን በጣም አዝነው አንቺ ለምን ብሬክ አፕ ታርጊያለሽ? ለምን ከማታምኝ ወንድ ጋር ከማትፈልጊ ወንድ ጋር ለምን ሪሌሽንሺፕ ትጀምሪያለሽ? ሪሌሽንሺፕ ማለት እኮ ኃላፊነት ወንዱ ብቻ አይደለም ኃላፊነት የሚገባ አንቺ የሚገባሽ። እሺ ቀጣይ ጥያቄ። እሺ፣ ለምንድን ነው እንደ እናቴ ነው የማየሽ የምትሉት? እናቴ ካለሽ ወንድ ልጅ የመጀመሪያው ፍቅሩ እናት ነች። ለእኔ የመጀመሪያ ፍቅሬ እናቴ ነች። ምናልባት እናቴ ካልኩሽ ልክ እንደ እናቴ ወድችሻለሁ ማለት ሶ

እውነተኛ ፍቅርን ከሚያቅሰው ትምህርትን ተማሩ። የሰው ልጅ ማንነቱ ውሎ ነው። ምድር ላይ እውነተኛ ፍቅር አለ። ሬሌሽንሽፕ ኃላፊነት ነው። እንዳዩዋችሁ ከሆነ ፍቅር ገንዘብ ነው ብላችሁ ታምናላችሁ፣ አብዛኞቻችሁ። ይህ ወጣቱ ጄኔሬሽን ማለት ነው። በእርግጥ ገንዘብ ሰርታችሁት ማምጣት የሚችሉት ነገር ነው። የሚሰራ ሰው፣ ጭንቅላት ያለው ሰው ገንዘብን ማግኘት ይችላል። ነገር ግን የፈለገ ገንዘብ ቢኖረው ፍቅርን መግዛት አይችልም። ማን? ስለዚህ ምንድን ምላችሁ ከገንዘብ በላይ ፍቅርን አስቀድሙት። ፍቅርን የሚሰራው ልብ ነው፣ ንጹህ ልብ። ንጹህ ልብን ግዙ። ከሁሉ በላይ ፍቅርን አስቀድሙ፣ ገንዘብ ይመጣል። ይህን ቪዲዮ እንግዲህ እኔ በጣም ስለወደድኩት ስላመንኩበት የምርም ነው ደግሞ። ከፍቅርና ከገንዘብ መቼም አይወዳደር። ገንዘብ እቃ ይገዛል፣ ፍቅር ደግሞ ሰው ይገዛል። ስለዛ ሰው ይበልጥብናል በሚለው ስማማለውና አንተ ማሳባችሁ ማስቀመጥ ትችላላችሁ። ሁሉ በላይ ፍቅርን አስቀድሙ፣ ገንዘብ ይመጣል። እና ደግሞ መች ነው ሠርግሽ? እንደ እንትን ነው የምንጠብቀው፣ እንደ ትልቅ ምን አይነት ሠርግ ይኖራታል? ኒታያ እግዚአብሔር ሲፈቅድ እግዚአብሔር ሲፈቅድ አገባለሁ እንጂ አሁን ላይክ በዚህ ሰዓት አገባለሁ፣ በዚህ ወቅት አገባለሁ ምናምን የምለው እንትን ላይ አይደለውም። ያለው ቱ ቢሆንስት ወርክ ምናምን ራሴ መለወጥ ምናምን ነው አሁን ፎከስ እያደረግኩኝ ያለሁት እንጂ፣ የሚገርምሽ ነገር ብዙ ሰው ግን ይሄ የሆነ ልሜት አለው በተለይ ሴት ልጅ ላይ በቃ የሆነ የሆነ እድሜ ላይ ምናምን እድሜ ላይ ብቻ ሳይሆን እንዴት ነው፣ ብዙም ይሄን ያህል ገንዘብ መያዝ ያለብሽ አይመስላቸውም። ልልብረፍ መኒ በቃ በቂ ነው ምናምን ነገር መኪና ካለሽ ምስኖሪበት ካለሽ ምናምን ሌላው ነገር ስናጣማሽ ምናምን እና ዋይናት አንዳንዶቻችን ፓኒክ እናደርጋለን አይደለም። የሆነ አንዳንድ ሴት አክቹዋሊ አብዛኛው እንደዛ ነው መሰለኝ። የሆነ ወይኔ አሁን የማግባት እንትን እድሜ የደረሰ ምናም ደግሞ ቤተሰብን በጣም ፑሽ ስለሚያደርግ ይመስለኛል ፓኒክ አድርገን አንዳንድ ጊዜ ዲሳይድ የምናደርግባቸው ሰዎች ግን ትክክል ላይሆኑ ይችላሉ። በጣም ከመቻኮላችን የተነሳ ነው። በጣም ቁም ነገር አረግና